ተመልካቾቼ እንደምን አላችሁ? ዛሬ ደግሞ በሌላ በአዲስ ቪዲዮ ልንገናኝ ነው ማለት ነው፣ እና ምንድን ነው የምንሰራው? እንደምታዩት የቀረበውን መጀመሪያ እናያለን። እንግዲህ ጨው፣ ሚጥሚጣ የደቀቀ ማለት ነው ቆጭቆጫ፣ ወይም ዳጣ፣ ጎመን፣ አይ አይቦች ናቸው። እነዚህ ሁሉ ቅቤ እና ጠቆር ብሎ የተፈጨ የአብሽ ዱቄት። እዚህ ጋር ደግሞ የተቆላ ጎመን፣ የተቆላ የጎመን ቅጠል፣ እንጨቷ አይደለም። እነዚህ ናቸው ያሉን ማለት ነው። እንግዲህ እነዚህ ለምን ያስፈልጋሉ? አይብን እንዴት አድርገን እንደምንበላና እገበታ ላይ እንደምናቀርብ ነው የማሳያችሁ እና ስራውን እጀምራለሁ እንዴት እንደሆነ አሁን። ይሄ ጎመን አለ። ጎመን ለአይብ ስናዘጋጀው እንጨቱ አስፈላጊ አይደለም። ቅጠሉን እንቀቅልና ክትፍ አርጌ ከትንሽ ሽንኩርት እና ነጭ ሽንኩርት ጋር አቁላልተን እንደ ማንኛውም ጎመን እንሰራዋለን። ሽንኩርቱ መብዛት የለበትም፣ የጎመኑን ከለር እንዳይቀይርብን። ቲማቲም ምናምን አልጨምርም። ነጭ ሽንኩርትና ቀይ ሽንኩርት ብቻ አድርቄ ከትፌ እሷን አቁላላለን። ካለ በወይራ ዘይት ከሌለ በማንኛውም ዘይት ቁልት አረግና ጎመኑን እሰራዋለሁ ማለት ነው። ከትፌ እና በዛ መልኩ ነው ጎመኑ የተዘጋጀው። ጎመኑ ለሌላም መመገብ ይቻላል እና አሁን ከጎመኑ ልጀምር እንግዲህ ጎመኑን አይቡ ላይ ጨምራለሁ እንዳስፈላጊነቱ ማለት ነው። እንደዚህ ጨምርና አያለሁ ከዛ በኋላ አሸዋለሁ። በደንብ ነው መታሸት ያለበት። እቃው ሰፋ ያለ ቢሆን መልካም ነው። እኔ እዚህ ለቪዲዮ እንዲመች ብዬ ነው አነሳ አነስ ያደረኩት እና በዚህ መልኩ እዚህ ቀምሰዋለሁ። ትንሽ ጨው በጨምርበት መልካም ነው የሚሆነው። ይሄ ነው። ይሄንን ደግሞ በቆጭቆጫ ሰራዋለሁ። በቆጭቆጫ ወይም በዳጣ እንዳያቃጥል ኃይለኛ ነች። እየተቀመሰ ነው የሚሰራው። ይሄን በጣም መታሸት አለብን። አሁን ደግሞ የሚጥሚጣውን እንሰራለን። ይሄ መቅመስም አይፈልግም። የሚጣ በመልክ እራሱ ያስታውቃል። ስለዚህ ጨው ጨምራለሁ። ቆጭቆጫው ጋር እራሱ ጨው ስላለው ነው። በቆጭቆጫ ሰራው ጨው አለው ራሱ። ይሄ አንሰው አሁን የሚቀረኝ የደረቀው ጎመን አምሼ ነው ያደረኩት። ብትፈልጉ ኦብን ውስጥ ከተመቸ ምጣድ ላይ ማድረግ ይቻላል ማለት ነው። ዋናው ምንም ይሁን ምንም መድረቁ ነው የሚያስፈልገው። ይሄን እዚህ ያርጌዋለሁ። እንግዲህ ጓንቴን ቀይሬያለሁ ምክንያቱም ያበላሽበኛል። ሌላው እና ይሄንን አደቀዋለሁ ልክ የቅጠል ጌሾ የተወቀጠ ቅጠል ጌሾ ነው የሚመስለው። ይኸውላችሁ፣ እንደውም እንደዚህ ተደርጎ ይቀመጣል። እንደ ቅመም ማለት ነው። ብዙ እንዲደረግና ይቀመጣል። በነገራችን ላይ ምን አይነት ጎመን ነው የሚሆነው? ለምሳሌ አሁን ሀገራችን የወር ጎመን የምንለው አለ። ጎመን ዘር ምናምን እየተዘራ የምናገኘው ጎመን እሱ አይሆንም። ጥቁር ጎመን ነው የሚሆነው። ጥቁር ጎመን ነው የሚሆነው፣ ወፍራሙ ጥቁር ጥቁር ጎመን ነው የሚሆነው። እሱ ነው የምትጠቀመው። እንደዚህ አርጋችሁ ማዘጋጀት ይቻላል። እንግዲህ ጎመኑ ከወፍራሙና ጥቁር ጎመን ነው፣ የጉራጅ ጎመን የምንለው አለ ሀገራችን፣ እሱን ነው የምንጠቀመው ማለት ነው። እና ከሌለ ከሌለ ብንጠቀምስ ምንም ማለት አይደለም። ከሌለ መቼም እንጂ፣ ካለ ደግሞ መሆን ያለበት ጎመን ነው ሊሆን የሚችለው። እና አሁን ይሄንን ደግሞ እዚህ ላይ እናደርገዋለን። ይበቀዋል። ካነሰኝ ይጨምራል፣ ካነሰኝ ይጨምራል ማለት ነው ያንሰኛል ሰው ጨምራለሁ። ሌላው ከሚጣው ከቆጭቆጫው ወይም ከዳጣ ያገኛል። ይሄ ምንም ጨው የለውም። ይህን መቅመስ አለብኝ። ይበቃዋል። በዚህ መልኩ እየሰራን ደርሰናል ማለት ነው። የቀረው ነገር አለ። እጄ ከአንዱ ከላል ለዚህኛው እንዳይረብሽብኝ ብዬ ነው እንጂ ምንድነው መጨመር ያለብን? ቅቤ መጨመር አለብን ማለት ነው። ሌላው ደግሞ ይሄ ጠቆር ብሎ የተፈጨው አብሽ ለምንድ ነው የተጨመረው የሚል ጥያቄ ሊኖር ይችላል። እና ካስፈለገ የበለጠ ቆንጆ ያደርገዋል ይሄንን አብሹን ማለት ነው አብሾ ሁሉም ላይ እንጨምራለን። በጣም ጥንት እና በዚህች እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር በቃ ከዛ በኋላ

አሁን እንግዲህ ማሸት ነው የሚቀረው። ከየት ልጀምር? ከዚህ ከጀመርኩኝ እጄ እንትን ይበላሻል። ለነገሮ አስር ጊዜ ጓንት መቀየት ይቻላል፣ ግን ለምን? አሁን እነዚህ አንድ አይነት እኮ ናቸው። ልዩነታቸው ምንድን ነው? ይሄ በተሰራ ጎመን ነው፣ ይሄኛው ደግሞ በደረቀ ጎመን ነው ማለት ነው። ከለራቸውም ይቀራረባል። በጣም ነው መታሸፍ ያለበት ከኔ የበለጠ ጊዜ ወስዳችሁ እሹት አይባችን በዚህ መልኩ ተዘጋጅቷል ማለት ነው። እና ይሄኛው ነጭ አይብ ነው። ነጭ አይብ ከዶሮ ወጥ ጋር ከሌላም ቀይ ወጥ ጋር መብላት ይቻላል። የፈለገ በነጩም ይበላል ማለት ነው። እዚህ ጋር አሁን ያያችሁት እንደ ዲዛይን ነገር ለማውጣት ሞክረናል። እንደ አምባሻ ማሸለም ይቻላል፣ የበለጠ ለማሳመር ማለት ነው። እና በዚህ መልኩ ማቅረብ ትችላላችሁ። በሌላ መልኩ ደግሞ በአንድ ዕቃ እንዲያምር አድርጋችሁ ማቅረብ ይቻላል። ማሳመር ነው ማለት ነው። እንግዲህ እስቲ ልሞክር እኔ ይቺን እቃ ባዘጋጅና ትመቸኛለች ብዬ ያልኳት ነች። እናንተ እንደፈለጋችሁ ነው። ወይ ዘርጋም ያለ ቢሆን የተመቸውን እቃ ማድረግ ትችላላችሁ። እስቲ እኔ እንደምታምር አድርጌ ልሞክር እና ከፈለገኝ አይነት ነው የምጀምረው አሁን እንዲያምርልኝ ማለት ነው። እስቲ ዲዛይን ልስራ። እዛ ከዚህ ደግሞ መጀመሪያ። ከዚህኛው አሁን ሁለት ቀርቶኛል። ለሁለቱ ይሄ ቦታ ይበቃሉ ይበቃኛል፣ ብዬ ገምታለሁ እኔ። ይሄ ደግሞ እንደዚህ በቃ ፈጠራ ነው ማለት ነው፣ እንዲ ያምር። እሺ አሁን ነጩ አይብ ይቀረኛል። እዚሽ ይህን ይሄን ፈቀቀረግና እዚች አስቀጣለሁ ማለት ነው። አሁን እንግዲህ ልስራው ካነሰኝ እጨምራለሁ እቺ እዚህ ጋር ብጨምርላት እዚህ ጋር ጨምራለሁ። ከሁሉም እንደውም አንሳለች። ሲም ጊዜ ይወስድብኛል። እናንተ ደግሞ ከዚህ የበለጠ ልታሳምሩ ትችላላችሁ እና አሁን በዚህ መልኩ ማቅረብ ይቻላል ማለት ነው። ከፈለጋችሁ ዲዛይን መስራት እንድያረጋችሁ ማለት ነው። በሹካም በቢላዋ ጫፍም ይሁን በቃ ዲዛይን መስራት ማለት ነው። እስቲ በዚህ እዚህ ጋርም በጫፏ ጋር ደግሞ ስታረጉት እና ጫፎ አንድ አይደለም። እዚህ ጋር ይውላችሁ እንዲህ አሁን ብታጋድሙት ዲዛይኑ ይቀይራል። ፈጥንበት አያችሁ፣ ፈንቀል ለማለት ይሞክራል። እንግዲህ ቀስታል ይፈልጋል ማለት ነው። ሰው ከስራ ነው የሚማረው። ተመልካቾች አያችሁት፣ ከቅድሙ ከእኔ ከሰራው ዲዛይን እና ልጄ ከሰራሁ እኔ ደግሞ ዲዛይን እሰራለሁኝ እና ይሄ ያምራል ብሏል። እንግዲህ ሁለቱንም የሚጠቀሙበት ብያለው። ያው ዲዛይን የራስ ነው። በምንም አይነት አድርጎ አሳምሮ ማቅረብ ብቻ ነው። ስለዚህ እንግዲህ የዛሬ ትምህርታችን በዚህ ላይ ያበቃል። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።